እንደ እባብ የተምዘገዘገው መንገድ እንዲሁ ለውበት የተሰራ ይመስላችሁ? ተፈጥሮን መጋፈጥና ለመንገደኛው የነፍስ ረፍት የሚለግሰውን ንጹህ አየር እየተነፈሱ እንዲጓዙ የሚያደርግ ነው። የማሌ ወረዳ ሕያው ደን ከበነታ አሸከር የተነጠፈው አረንጓዴው ውቅያኖስ የአካባቢውን ያካባቢውን ስነ ምሕዳር በውስጡ ከሚያመነጨው ተፈጥሯዊ ይዘት እያስተካከለ ይገኛል። ተረጋግተው ከሰሙ የወፎቹ ድምፅ ራሱ ለስላሳ ሙዚቃ ነው። መንፈስን ያድሳል። በዚህ ዘጋቢ ፊልም በማሌ ወረዳ ያሉ ሕያው ደኖችን የምናስቃኛችሁ ይሆናል። ሀገራት ፖሊሲዎቻቸውንና ስትራቴጃቸውን ዳግም እንዲቃኙ እንዲሁም አዳዲስ አቋም እንዲይዙ ያስገደዳቸው የአየር ንብረት ለውጥ ነው። በአውሮፓውያኑ የቀን አቆጣጠር 211 በጀርመን የተጀመረው ዓለም አቀፍ የአየር ንብረት መድረክ ግሎባል ክላይሜት ፎረም በዚህ ጉዳይ እስካሁን በየዓመቱ እየመከረ ይገኛል። ኢት ሀዝ ቢን ሞር ዛን ስሪ ዲኬድስ ሲንስ ክላይሜት ቼንጅ ኢዝ አ ግሎባል ፖለቲካል ኢሹ በዓለማችን ትልቁ ስጋት ምንድን ነው ብንል ዓለም ላይ በጣም ስጋት ከሆኑ ጉዳዮች ውስጥ አንደኛው የአየር ንብረት ለውጥ ጉዳይ ነው። ብዙ ሀገራት በአየር ንብረት ለውጥ የተነሳ ብዙ ፈተናዎችን እያስተናገደች ትገኛለች። ዓለም በጣም ስጋት ከሚያደርጉባቸው መንገዶች ውስጥ አንደኛው የአየር ንብረት ጉዳዮች ናቸው። ይህን ዓለም ክፉኛ እየጎዳት ያለው ችግር ለመቋቋም ብቸኛው መፍትሄ ደንን ማልማት እና መጠበቅ እንደሆነ የዘርፉ ባለሙያዎች ይናገራሉ። ከዛ ውስጥ ሁሉንም ሁሉም አገራት ሸር የሚያደርጉት ደን ጥበቃና ልማት ላይ ነው። ደን በባህሪው አየር ንብረት ለውጥ መንስኤ ዋና በት ከሚጠባ ካርበን ኢሚሽን ከመቀነስ አኳያ ከፍተኛ የሆነ አስተዋጽኦ አለው። የማሌ ወረዳ በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን የሚገኝ ሲሆን በዞኑ ካሉ ስድስት ወረዳዎችና ሁለት ከተማ አስተዳደር መዋቅሮች ውስጥ አንዱ ነው። ማሌዎች እጅግ ማራኪና ሰፋፊ ደኖች ስላላቸው በተለያዩ ግልጋሎቶች ይጠቀማሉ። ከእነዚህም ውስጥ ለመድኃኒትነት የሚገለገሉበት ባንጅ ሪዶ ለነብሰ ጡርናት ለውድመም ጎሎዶ ለታይፎድ እና ለትኩሳት፣ ጉሽ ለጉል ለጡትመም ጫርግ ጎሎ ለነርፍ ለራስ ብታትና ሌሎችም ከብዙ በጥቶች ይጠቀሳሉ። ወረዳው ያለበት ተፈጥሮ አቀማመጥ በእለት ኑሮ ላይ የራሱ አዎንታዊ ተጽዕኖ ፈጥሯል። ወረዳው ከዚህ ቀደም 1998 አካባቢ ከደቡብ ደቡብ አሪ ተገንጥሎ ወረዳ ሰንችሎ ተወጣ በኋላ፣ በተለይ የማህበረሰቡ አሰፋፈር በሶስት ክላስተሮች ላይ ያለ ሲሆን አብዛኛዎቹ ከተራራ ስር ያለ ማህበረሰብ ስለሆነ፣ ያ ማህበረሰብ በዋናነት ያው በእርሻና በእንስሳት በማርባት ነው። የሚታወቀ የማለ ማህበረሰብ እና አካባቢ በጣም ለአየር ንብረት ለውጥ ተገላጭ የሆነ አካባቢ ነው። እንደምታወቀው ቆላማ አካባቢ ነው። ከዛ ጋር ተያይዞ የአካባቢ ጥበቃ ስራዎች፣ የደን ልማት ስራዎች ያው ትኩረት ተደርጎ መስራት እንዳለባቸው እናምናለን፣ እየሰራን እንገኛለን። በደቡብ ኦሞ ዞን ሰፊ የደን ሽፋን ቢኖርም ከፍተኛውን ቁጥር የያዘው ደግሞ በማለ ወረዳ የሚገኘው እንደሆነም ተጠቁሟል። ካለን ጠቅላላ ወደ 89 ሺህ ሄክታር በላይ የሆነ የተፈጥሮ ደን በስቲሜሽን ደረጃ ነው እንዳለን ይገመታል። ከእነዚህ ውስጥ ደግሞ ዘመናዊ ካርታ ዲዛይን ሰርቲፊኬት የተሰጠ ከዘጠና ሺህ ሄክታር በላይ የሚሆኑ የተፈጥሮ ደኖች እንዳለን እናምናለን። ይሄ በተለይ ወደ ማሌ አካባቢ ሰፕቴምበር ሻ የሚይዘው ማሌ ወረዳ ላይ ነው። ወደ ሰባት ሺህ ሄክታር የሚጠጋ የአክል ካርታ ተዘጋጅቶለን ባለቤትነት ተማርካ ሰርቲፊኬት ተዘጋጅቶለን በመስራት ላይ የሚገኝ ያለን በወረዳችን ደረጃ ሰላሳ ሰባት በኩር የሚሆን የተለያዩ ደኖች አሉ። ካርታ የተነሳበት ካርታው እውቅና ይዞ አገልግሎት ላይ እየዋለ ያለበት ሁኔታዎች አሉ። በግለሰብ ደንም ተመሰረተም አለ። እንግዲህ በወረዳችን ደረጃ ያው ሰባ ሺህ እና ከዛ በላይ የደን መሬት አለ። የማሌ ህዝብ የመኖር ዋስትና የሚሆነው በተራሮች አካባቢ የሚስተዋለውን የመሬት መራቆት ማሸነፍ ግድ ይላል። ስለሆነም አሁን የሚስተዋለው የደን ሽፋን በመንግስትና ህዝብ የጋራ ቅንጅት የመጣ ውጤት ነው። የወረዳ መንግስት በተለይ ከ1999 ከ2000 ዓመት ብረት ጀምሮ ከማህበረሰቡ ጋር በመሆን ተራሮችን በተለይ ደን እንዲሸፍን ደንን የመጠበቅ ስራዎችን በሰፊው የሰራበት ሁኔታ አለ ማለት ነው እንግዲህ ከዛ ጀምሮ በተለይ የማህበረሰብና የወረዳ መንግስት በጋራ በመሆን ለህዝቡ ግንዛቤ እየሰጠ በተለይ የተራቆቱ ቦታዎችን መልሶ በማገገም እነዛ ቦታዎች ላይ ደግሞ ችግኝ በማስገል የተለያዩ የሀገር በቀል ዛፎችንም ሌሎችንም እየተከለ ስትራክቸሮችንም እየሰራ በተለይ ተራራማ የሆኑ አካባቢዎችን በሚገባ እያለማ ያለበት ሁኔታ አስር አካባቢ ደን በመንግስት ስጠድቅ ሁሉ ነገር ምቹ ሆነ። አገሩም ለምለም ሆኗል። ውሃውም እንደ ልብ ይፈሳል። የሚያስፈልገው በቃ ከዚህ የተነሳ እኛም ያው መስኖን እንጠቅማለን። ማሌዎች በባህል ልማድ በደን ስነ ህይወት ላይ ያላቸው ተሞክሮ ጠንካራ ቢሆንም በደን አስፈላጊነት ላይ ያላቸው ግንዛቤ ነቂ ባለመሆኑ የተሰሩ ስራዎችን ግን ውጤታማ ናቸው። ከዚህ በፊት የደን አላማው ብዙ ህብረተሰቡ ግንዛቤ የለም ነበር። ከዚህ በፊት አሁን ግን የደን ጥቅሙን ያወቁት ህብረሰብ በጣም በወረዳችን ደረጃ በልዩ ሁኔታ ለደን ትኩረት ይሰጣል። ለምን ደን ከጠፋ በኋላ፣ ከዚህ በፊት ያለው የአኗኗር ዘይቤው ምን ይመስላል፣ አሁን ደኑ ከመጣ በኋላ ያለው ምን ይመስላል የሚለው ነገር ህብረሰቡ ግንዛቤ በምንሰጥበት ጊዜ ወስዶ እንጭና ማንም ሰው ደኑን እንዳይነካ የሚያደርጉበት ሁኔታዎች አሉ። የእኛ ደን የሚተዳደረው በመንግስትም ነው፣ በግለሰብ ነው። ማህበረ እነዚህ ደኑን የሚጠቀሙ ሰዎች የደኑ ባለቤት ነው ማለት ነው። ያ ማለት ማህበረሰብ ማለት እንችላለን። አጠቃላይ ህብረሰብ ክፍል የደን ባለቤት ነው ማለት ይቻላል። መንግስት ብቻ ሳይሆን መንግስት ብቻውን ይዞ የሚጠበቅ ሳይሆን ህብረሰቡም አብሮ የሚጠበቅ በመሆኑ ለህብረሰቡም ሰፊ ግንዛቤ ተደርጓል። የተሰጡ ግንዛቤ ስራዎች በማህበረሰብ ውስጥ የፈጠረው አውንታዊ ተጽዕኖ አሁን ላይ ላለ ውጤት የራሱ ድርሻ ያለው ቀበሌ ላይ የተመሰረተ እንትናል ግብረ ኃይል የተቋቋመ ግብረ ኃይል ወረዳው ከመድረሱ በፊት አስቸኳይ የሚደርስ በቀበሌ የተዋቀረ ግብረ ኃይል ከእነሱ ጋር ነው። ኮሚቴቱ ምናምን ጽህፈት ቤቱ ሪፖርት ያደርጋል። ከዛ በኋላ ችግር ያለበትን እንኳን ለይቶ ያመጣል። ይሄን ያክል ሰው ደን ውስጥ ገብቷል። ስለዚህ እኛ እንደራሱ ይሄ ነገር የተስፋፋ ከሄደ ሌላ ችግር በእኛ ላይ ሊመጣ ይችላል የምልበት ግንዛቤዎች፣ ሰፋ ያለ ግንዛቤ አለ። ወረራዎች፣ ጭፍጨፋዎች፣ አንዳንድ ነገሮች የመከሰት ሁኔታ ምናልባት የእርሻ መሬት ከማስፋፋት አኳያ አንዳንድ ችግሮች እየተስተዋሉ ነበረ። ይህን ደግሞ በተቀናጀ መንገድ ለመቅረፍ ነው የይዞታ ማረጋገጫ ስራዎች መስራት ህጋዊ ግራውንድ የማስተያዝ ነገሮች። ከዚህ በፊት ማህበረሰቡ ራሱ ነው የጠበቀው። ካርታም ሳይዘጋጅለት የዞታ ማረጋገጫ ባይኖርም ማህበረሰቡ ግን አምኖ እና ሰፊ የግንዛቤ ስራዎች ከመስራቱ የተነሳ ራሱ ያሳደገው ነው። ደንን መጠበቅና መንከባከብ ማህበረሰቡ በቂ የሆነ የውሃ ሀብት ባለቤት ከማድረግ ባሸገር የተራቆቱ ቦታዎች እንዲያገግሙና ተገቢውን ግልጋሎት እንዲሰጡ ምቹ ሁኔታዎች ይፈጠራል። በተለይ ከዚህ በፊት በሜዳማ አካባቢ ላይ ለእርሻ ይጠቀሙ የነበሩ መሬቶች በደለል፣ በአሸዋ በተለያየ ከተራራ ውሃ በውሃ በመሸርሸር የሚመጡ ነገሮች ይቸገሩ የነበሩ አርሶአደሮች አሁን መሬታቸው መልሶ የለማ እንደገና ደግሞ ለግጦሽ እንደዚሁም ደግሞ ለከብቶች የተለያዩ ሳር እየበቀለ በዚህ ደረጃ ይህን ምርታማነት እየጨመረ ያለበት ሁኔታ አለ። ምንም በዚህ ደረጃ እየጨመረ ያለበት ሁኔታ አለ ማለት ነው። ያ ብቻ ሳይሆን በተለይ ከዚህ በፊት ይራቆቱ የነበሩ ነበሩ ተራሮች መልሶ በመልማታቸው የተለያዩ ምንጮች እየፈለቁ የተለያዩ የውሃ አማራጮች አሁን እየሰፋ እየሄደ ያለ ማለት ነው። የተራቆቱትን ቦታ ቀበሌው በራሱ ለይቶ ያመጣል። እነ እከሌ ማሳ ድሮ፣ እነ እከሌ ማሳ አጠገብ ገላጣ ቦታ አለ፣ ይሄ ለእኛ ብሻት ነው፣ ችግኝ ተከላ እኛው ወረዳው ከመምረጡ በፊት እኛ ቀበሌዎች እኛ መርጠን ብንሰጥ ቦታውን ብሎ የሚቆረቆርበት ይብረሰብ ያየር ንብረት ለውጥ ደን ከተመሰረተ በኋላ በጥሩ ሁኔታ እንደት ይስፋፋል። ከዚህ በፊት በ19 ማነው ሁለት ሺ ሁለት ሺ አካባቢ ውስጥ ደን አልተጠበቀም ነበር። ሁለት ሺ 10 አካባቢ ደን ተጠብቆ በህግ ታግዶ፣ ይሄ ውሃ በኃይል መፈሰስ በዛ ነው የተጀመረው። ደንን ስጠብቅ ሰው ልጅ ደንን ስጠብቅ ውሃም በኃይል መፍሰስ ጀምሯል። ከዚህ በፊት ደን በቃ በጋ ሲወጣ ውሃም የለም፣ ውሃ ይደርቃል፣ ሰው ልጆችም ይጥማል፣ ከብቶችም ይጥማል። ሰው እንኳን ልብስ ማጠብም ያቅታል። እያንዳንዱ የደን እጽዋት በግሉ ለአካባቢው የአየር ንብረት ለውጥ የሚያበረክተው የካርቦን ልቀት የአካባቢውን ሙቀት ለማጥመድ ከፍተኛ ሚና እንዳለው የዘርፉ ተመራመሪዎች በምርምር ማህደር መዝገባቸው ተይበውታል። ስለሆነም በማሌ ወረዳ ያሉ ደኖች ለአካባቢው ከውበት ባሻገር በጤናማ ከባቢ አየር የራሱ ሚና ይጫወታል። ስለሆነም ለአንድ የማሌ ሰው ደን ማንነቱ እንደሆነ ይነገራል። ጥበቃው አንዱ ማህበራዊ ተግባር ነው። ደን ማለት እንደዚህ ህይወት ነው። በጣም አስፈላጊ ነው። ለምለም ነው። ጥሩም ነፋስም ያለው ደን ነው። በዚህ ውስጥ ነው። ደን አንድ ህይወት ነው። ደን ስኖር ውሃ አለ። ደን ባይኖር ውሃም የለም። ደኑን እኛ የምንጠብቀው ከደን ማንም ሰው እንጨትም እንዳይቆርጥ እኛ እንከለክላለን። ደን ጉዳት እንዳይደርስ በጣም ደን እንጠብቃቸዋለን። ማሌ ወረዳ የደኖች ስነ ህይወት መጠበቅና መንከባከብ ብቻ ሳይሆን በቱሪዝም በህዝብ ተጠቃሚነት የአንበሳውን ድርሻ እንዲኖረው ፈቅዶ እየሰራ ይገኛል። ወደፊት በተለይ ለቱሪዝም ምቹ የሚሆን አካባቢ በዋናነት ማሌ ላይ ተፈጥሯል ተብሎ መውሰድ ይቻላል። ጫሊት ተራሮች፣ ማሶ ተራሮች፣ ወሞሮ ተራሮች እንደዚሁም ደግሞ የአሸካር ዳገት እነዚህ ተራሮች ወደፊት ሚቹ የቱሪስት መሲብ ና በተለይ በቱሪዝም ዘርፍ ያለው ኢኮኖሚ ማስፋት የሚቻልበት ነው። ያ ብቻውን ሳይሆን ለኒቪር ባታም ለሎጅም ለሎሎች አገልግሎቶች ጭምር በቂ ሁኔታዎች ሚቹ ሁኔታዎች የተፈጠሩ ነው። እንግዲህ አሁን ያለው እንቅስቃሴ የበለጠ እንዲያጠነክር የሚያደርግ ነው። ከዚህ አንጻር እንግዲህ ወደፊት እኛም የምናስከደው አሁን ላይ እንግዲህ ሰርቲፊኬት ተዘጋጅቶ አልቋል። ቀጣይ ደግሞ የማናጅመንት ፕላን ተዘጋጅቶ በዛው ልክ ከደን ለምሳሌ የምናገኘው ጥቅም ለግለሰቡ፣ ለህብረተሰቦች እያስረዳን እንግዲህ ወደፊት ካርበን ሽያጭንም ማድረግ እንችላለን ብለን እናምናለን። ደኖች ማገገም ብቻ ሳይሆን የጠፉ ስነ ህይወትም እንዲመለሱ ትልቅ ሚና አላቸው። የተለያዩ ጊዛ ህይወቶች የእጽዋት አይነት ዝርያዎች የመጥፋት አደጋ ያገ ያጋጠማቸው መልሶ ደግሞ ሬጀነሬት ይሆናሉ ብለን እንጠብቃለን። ይሄ ደግሞ እያየናቸው ያለች ነገሮች አሉ። ከዚህ በፊት ጠፍተው የሆነ በኋላ ደን እየተጠበቀ ሲመጣ እንደገና ሬጀነሬት ይሆናሉ። የሚጠቅሙ ሰንቤቶች የዱር እንስሳቶችን በሆን የሸሹት ደን እየተጠበቀ ሲመጣ መልሶ የመምጣት እውነት አሉ። ያ ደግሞ ከተፈጥሮ ጋር ያስማማናል፣ ከተፈጥሮ ጋር ያስማማናል። ከላይ የደኑ መጠን እየጨመረ ሲሄድ የውሃ መጠኑ ምንጩ እየበዛ ሲሄድ ከታች ብዙ ችግኞቹን እያፈላ ይሄ በማሌኛ ደግሞ ዳዎ ይባላል። ምንጩን ወንዙን እየጠለፉ አሁን ለምሳሌ ከዚህ በኋላ ወደ ፀሐያማ ክረምት ሲሆን ያን ውሃ እየጠለፉ በመደዳ በቡድን ተከፋፍለው መስኖ የሚወስድበት ከዚህ በፊት ያልተለመደ ደኑ ከተቋቋመ በኋላ የተለመደ እኛም በስተ መጨረሻ የማሌ ሕዝብና መንግስት ደኖችን በመንከባከብና ና ለሕዝብ ጥቅም እያደረገ ያለውን አርምቀን ሌሎችም ከዚህ ተሞክሮ በመውሰድ እየከበደ የመጣውን የአየር ንብረት ተጽዕኖ በጋራ መቋቋም እንድንችል አካባቢያዊ ውበት እንዲጨምር እንዲደረግ ጥሪ እያስተላለፍን በቀጣይ በሌላ ዝግጅት እንድንገናኝ እንላለን። ኢትዮጵያ ኢትዮጵያ ኢትዮጵያ።